እናንተ አስመሳዮች ልንገራችሁ፣ ልክስክሶች፣ እንደዚህ በእንትን በዚህ በኮባ በምናምን ከልላችሁ እኔ እኔ ማንንም ከክርስቶስ ውጭ የምፈራው አንድም ሰው የለም። ጳጳሱን ወጥቼ ልክ ልካቸውን ነግሬያቸዋለሁ። ልክ ልካቸውን በሰባት ስላሴ በስቢያንሴን አምጥተው የኦርቶዶክስን መከበሪያ ጃንጥላ አውጥተው ጽናጽልና እንትን አውጥታችሁ ጣም ስታጥኗት ዘፋኟን አንድ የበጎ ነገር ስሰራ ይቼ የማላቀውን ቂጧን ያበጠች ሴት አውጥታችሁ ዣንጥላ ያረጋችሁለት ጊዜ ወጥቼ ጳጳሱን ልክ ልኩን ነገሩ። እኔና ዋጋ ትከፍያለሽ፣ ዋጋ አስከፍልሃለሁ። ለእያንዳንድ ማለት ነው። እኔ ሮማን ተሰማ በእኔ ሃይማኖት ተደብቃችሁ የምትኖሩትን ባለጌ ጳጳስ ሳይቀር ነው አውጥቼ ልክልካችሁን የነገርኳችሁ። ነውራችሁን ደብቃችሁ ኦርቶዶክስ ጨዋ ነው ምናምን የለም። ወንድ ከሆናችሁ እናንተ ወንድ ከሆናችሁ ባህር ዳር ምድር ላይ ቁጭ ብሎ የቤተ ክርስቲያን አስተዳዳሪ ዓለም በቃኝ ያለች መለክሶ መለኩሶ የደፈረውን ልጅ ወልዶ እሱ እንኳን ተደብቆ ኦርቶ እስካሁን ቤተ ክርስቲያን እየቀደሰ ይቀመጣል። እሱን አውጥታችሁ ለምን አልሰጣችሁም? የሰው ሃይማኖት ላይ ሄደች ከምትለጠፊ፣ ሃይማኖቶች ላይ ወንጀል ቁጭ ብለው የሚሰሩትን ለምን አውጥተሽ አትሰጭም? ዓለም በቃኝ ብላ የገባች መለክሴ ደፍሮ ልጅ ወልዶ ዲኤንኤን እንኳን ይህንን እንትን ያቃሉ ተብሏል። ምንድን ነው ስማቸው ጠፋኝ፣ ጳጳስ ስማቸው ያቃሉ። ማህበረ ቅዱሳን ታቃላችሁ። ሁላችሁም ይህንን አደባብሳችሁ አስቀምጣችሁ መለክሷን ልጅ ልትቀሙ አልመች ስላላችሁ ልታስወርዷት ስትሉ፣ አልመች ስላላችሁ እስቲል በሕይወት አለች። ኢትዮጵያ ሄጄ ላገኛት ጎንደር ሄዳለች ቤተሰቦቿ ተብሎ ነው ያላገኘኋት። እስቲል እሱን ነገር እፋረዳችኋለሁ። እስቲል ቤተ ክርስቲያን ቁጭ ብሎ ሥጋና ደሙን እየፈተተ ይገኛል። ነገር ግን እኔ በተማርኩት መሰረት ያልበቃቄ ስም ሆነ። ያልበቃ ማነው? ወሬቨሪችስ ቤተክርስቲያን ቢሆን ቅዱስ ቁርባን ቢያቆርባችሁ ካልበቃ እግዚአብሔር አምላክ መላእክቶች ነው የሚያቆርቧችሁ። ከሱ አንድ ይመስላችኋል እንጂ ካልበቃ ንጹህ ካልሆነ መላእክቶች ነው የሚያቆርቧችሁ። ግን እስካሁን ማንም ሳይነካው ቤተክርስቲያን ውስጥ ቁጭ ብሎ የዣንጥላ መንፈስ አለኝ የምንፍም አጠፋችኋለሁ እንዲያረጋችኋለሁ እያለ የቤተ ክርስቲያን አስተዳዳሪ እንኳን መጠየቅ ያልቻላችሁ እናንተ እኔን ዋጋ ታስከፍሉኝ አላችሁ። ነይ ውጪ፣ እናትሽ ከወለደችሽ ነይ ለእኔ ምላሽ ስጡኝ። እግዚአብሔር አምላክ ምስክሬ ነው። ብፋታችሁ፣ እግዚአብሔር አይፈታኝም። ዋጋ ለማስከፍላችሁ እኔ ራሴ ማለት ነው። እኔ ነው ዋጋ የምታስከፊኝ። ደናቁርት፣ የደናቁርት ስብስብ ዋጋ አስከፍላችኋለሁ፣ እኔ ራሴ ያንችን በምናምን ከልለሽ የሰው ሃይማኖት ሄደሽ እንትን ልትነካኪ? መጀመሪያ ነውራችሁ አውጥታችሁ እንዴ በአሁኑ እኔ በአሁኑ የሄድኩ ጊዜ ኮልፌ ቀጠና ሁለት ታቦት ስናወጣ ገሃድ ሆኖ ጥምጣም ጠምጥመው ጽናጽል በእጃቸው ይዘው ቁጭ ብለው ድራፍት የሚጠጡ ሶስት ቄሶች አግኝቼ ላናግራቸው ላባራቸው ብል ተከልክያለሁ። መጀመሪያ የራሳችሁ ነውር ሰብስቡ። ልክልካችሁን ልንገራችሁ መጀመሪያ የራሳችሁን ሰብስቡ። ቁጭ ብለው ገሃድ ማለት ታቦት እስከሚወጣ ድረስ እንኳን ቄስ ከቻል ምእመናን መብላት አይቻልም። ታቦት ሳይገባ ቁጭ ብለው ድራፍታቸው የሚጠጡትን ቄሶች አስተካክሉ። መጀመሪያ የሰው እንትን ሄዳችሁ ሄች እኔንማ ልትናገሪ ማንም መብት የለሽም። ልክ ልካችሁ ነው ምነግራችሁ። መጀመሪያ የእኛ ቄሶች መስ ተስተካከሉና መች እንደ ስርዓት ያዙና የራሳችሁን ጉድ እየደበቃችሁ ሰው ቤት እየሄዳችሁ የምትጎዳጎዱት መጀመሪያ የራሳችሁን ጉድ አውጥታችሁ ስጡና አስተካክሉ ስንት ነውረኞች አሉ እዛ በቤተ ክርስቲያን ስር የተደበቁ የሰው ሃይማኖት ሄደች ልትናገሪ መነኩሴ ነኝ ብሎ የቤተ ክርስቲያን አስተዳዳሪ አለም በቃኝ ሄደች ለእግሬው አሙቂ ብልኝ ብሎ የጠራትን መለክሴ ደፍሮ አስረግዞ እሱ ቁጭ ብሎ ቤተክርስቲያን እያስተዳደረ ይገኛል መጀመሪያ እሱን አስተካክሉ የእሱ ሃይማኖት ሄዳችሁ ከምትጉረጉሩ ማናባሽ ነው እኔ የምሰማሽ እኔን ዋጋ የምታስከፍሉኝ ነይ እናትሽ ከወለደችሽ እኔ የምኖረው ለንደን ነው የት ቤተክርስቲያን እንደሚሄድ እታወቃለሁ ነያ እኔ ጋ እበት የበት ስብስብ እኔን ሮማን ነው ዋጋ የምታስከፊው ማናባሽ ስለሆንሽ እኔ ሮማን ብድ ብድ ልበል ለአውራልም ሃይማኖቴን ጠንቅቅ ያቃት አለው። ጠንቅቅ ያቃት አለው። ማንም አባታችሁ አልፈቀደላችሁም፣ ወታችሁ ልትሳደቡ፣ ወታችሁ የሙስሊምን ሃይማኖት ልታንቋሽሹ ማንም አልፈቀደልም። ማንም ልትሳደብ፣ እኔን ዋጋ የምታስከፍሉ፣ እውነቱን ስለተናገርኩ፣ ሀሳቤን በነፃነት ስለገለጥኩ የኔን ሀሳብ የመቀበል ያለመቀበል መብት አላችሁ። እንዳንድ ኦርቶዶክስ ግን ወጥታችሁ ኃላፊነት የጎደለው ንክክር እፎይ እነካና እሳትና ጭድ እንሆናለን እንጫረሳለን የሚል መሴጅ በሶሻል ሚዲያ የምታስተላልፍ ኦርቶዶክስ ካለች እቃወመሃለው። አልሰማህም? ሙስሊምና ክርስቲያን ኢትዮጵያ ውስጥ ተከባብሮ ነው የኖረው። አልሰማችሁም? እኔ ሮማን ተሰማ። አልሰማህም? አልሰማህም? በቤተክርስቲያን ስል ተከልላችሁ ተንኮል ምሰሩ አልሰማህም። ኃጢአታችሁን ተከናንባችሁ አልሰማህም። ሁሉም ባለያለ ምንም አስመሳ ይሄ ምድር ይሄ ምድር እዚህ ምድር ላይ ያለ ኦርቶዶክስም፣ ሙስሊም፣ ካቶሊክም፣ ጴንጤ እዚህ ምድር ላይ ያለ ገነት ከምገባ ግመል በምንድን ነው በመርፌ ቀዳዳ ብሾልክ ይሻላል። ሁልህም ነውረኛ። ከሙስሊሙም ነውረኛ፣ ከእኛም ነውረኛ፣ ጴንጤም ነውረኛ ዋናዎቹ ደግሞ ግድንግድ ግድንግዶቹ ነው፣ ነውረኞች ነውረኞች። እንዳላወጣ ጉዳችሁ ሺ ሚሊየን ማቀው ጉዳይ ስላለ አፍረጥርጭ አፍረጥርጬ ነው የምለቃችሁ። እኔን እነካለው ብትል ዋጋ አስከፍልሃለሁ። ዋጋ ክብርን ጠብ፣ ጭራሽ ደፋ ከማጋ እንደምትነጋገሩ አታቁ። ዋጋ ትከፍያለሽ። እናንተ ታዲያ ከእንትን በምን አለፋችሁ? ከሙስሊሞች ታዲያ በምን ተሻላችሁ? እነሱ አስፈራሩን ሊገሉ አሉ፣ አይሲስ ሆኑ። እናንተ ደግሞ እኔን ዋጋ አስከፍልሻለሁ እያልክ ኮመንት ምጽፎ ታዲያ ከምን አይነት ዋጋ ነው የምከፍለው? አጋስስ እኔ ማተቤ ለጌጥ አላረኩትም፣ ለጌጥ አላረኩትም። እንደዚህ አይነት ኦርቶዶክስ በአፍንጫዬ እንደዚህ ቡጡ እንደዚህ ማለት ነው። የታባ የሰው ሃይማኖት እንዲች ብለን እንዳትነካ ለምን አይሏችሁም? እፎይ መጠየቅ አለበት በህግ ሙስሊሞች ይህን ካላረጋችሁ ሞታችኋል ማለት ነው ኢትዮጵያ ውስጥ የእኛን ሃይማኖት ነኩ ብለን በህግ ስናቆም እናንተ ህግ አምጥታችሁ መከሰስ አለበት መጠየቅ አለበት ነብያችሁ መናገር አይችልም አይችልም በህግ ማስጠየቅ አለባችሁ ክብሩን ይዞ መቀመጥ አለበት ከቻለ እውቀቱ ካለ ኦርቶዶክስ የምንማረው ብዙ ነገር አለ እሱን ያስተምር የሰው ሃይማኖት መንካት የለበትም የኔ አቋም ነው ጭራሽ ወታችሁ እኔ እኮ ከመጣላታችሁ ሰው እሱ ይነካና እንጨራረሳለን። ምን ስለሆናችሁ ነው የምትጨራረሱት? እንዲህ ሰው ይጾምበት። እስቲ ሁለቱም ጾመኛ ናቸው። እየጎረጎራችሁ ሰው እንደማይጾም የምታደርጉት ምንድን ነው እንዴ? ለምን ክብራችሁን ይዛችሁ አትቀመጡ? እኔ እፎይ ነኝ፣ እኔ እፎይ ነኝ። ሂጂ ባክሽ ሂጂ። እና ተንፈንፋይ ምን አገባኝ እኔ ታዲያ